ሁላችንም በየሀይማኖታችን ለሀገራችን ሰላም፣ አንድነት፣ ፍቅር ድዋ እናድርግ። ሀገር ከሌለ እኛ ብንሰራው ራሱ ፋይዳ የለውም። እንዲሁም ደግሞ ጅዳ ያላችሁ፣ ማካ ያላችሁ፣ ሪያድ ያላችሁ ስራ የሴት የወንድ ስራ ፈልጉ ማለት ነው። እንዲሁም ደግሞ ደማም ያላችሁ ደማም ያላችሁ ቦቶች እ አንድ እህታችን ስራ ያፈታችለኝ ስራ ከሰማቸው የጀመአ ስራ ሹክበሉ ማለት ነው። ግን ደግሞ ሌሎቻችሁ በጅዳ እና በመካ ያላችሁ ቋንቋም የማያውቁ ብዙም ቋንቋም የማይችሉ አሉ። በቋንቋም ለማይችሉት ያኔ ቀለል ያለ ስራ፣ ቋንቋም ለሚችሉት ምግብ ሁሉንም አጠቃላይ ለሚሰሩትም አሉ ማለት ነው። የጀመአ ስራ መሆን አለበት። ያው በአሁኑ ሰዓት ሁሉም አስፈሪ ሆኗል። በማይታወቅ ስራን በመህቡ በጣም ይከብዳል እና። ጅዳዎች፣ መካዎች ስራ ፈልጉ። የጀማ ስራ ከሰማችሁ ኮሜንት ላይ አሳውቁኝ ማለት ነው። ጉር አስቀምጣለሁ፣ ደውሉልን። አላህ ስብሓንሁ ወተዓላ ሀገራችንን ሰላም፣ አንድነት ያንታልን። ቪዲዮውን እስከ መጨረሻው በማየት አበረታቱኝ። ሰብስክራይብ አድርጉኝ። ሰብስክራይብ ያው አብዛኛው የሚያደርገው የሚጨፍረውን ሰው የሚገላለጠውን ሰው እንጂ እንደዚህ የማይገላለጠው አታደርጉም። ግን ለምንድን ነው የማታደርጉ? ልኩኝ እኔ አሁን ወደ መጥፎ ብለፈልፍ የሆነ ነገር ብል እረ ታይ ታይ ለማለት ራሱ ኮሜንቱ፣ ሰብስክራይቡ ሰው ግን ታይ እንትን ታይ ሰብስክራይብ ብታደርጉ ብታበረታቱ ሁሉም ሰው ወደ ኸይር ነገር ይመጣል ማለት ነው። አሁን አብዛኞቹ ወንድሞቻችን ወይም እህቶቻችን ቪዲዋችን እንዲታይ እያኖር ሆነ ንግግር አልሆነ ጣብና ፕራንክ ነው ይላሉ። ግን ጥሩ ንግግር አሁን ብዙ ኡስታዞች ቁርአን ሲለቁ ብዙ ሀዲስ ሲለቁ ተከታይ የለም ወይም ዘፈን ወይም ደግሞ የሆነ ፕራንክ የሚያደርግ ሰው ካዩ ግን በጣም እዛ ላይ ገብታችሁ ብታው ኮሜንቱ ራሱ ማለት ነው እና ብዙ ኡስታዞች አሉ አሉ አሁን ለምሳሌ ቁርአን በሚለቁ ሀዲስ ሼህ መሀመድ ዘይን ጋር ራሱ አፍሪካ ቲቪ ማለት ነው ብትገቡ፣ ወላሂ በጣም ነው የምታዝኑት። በጣም የተወሰኑ ሰዎች ናቸው ጭል ጭል ስትል የሚታየው ና ሁላችንም ወደ ኸይር ነገር እንሳተፍላለሁ። ሁላችንም በኸይር ነገር እንሳተፍ። እንዲሁም ደግሞ ሽሮና በርበሬ ለምትፈልጉ እህቶች ጅዳ፣ መካ፣ እንዲሁም ሌላ ቦታ በርከት ያለ ከሆነ እልክላችኋለሁ ማለት ነው። ችዳ መካ ያላችሁ ግን በጣም አሪፍ ሽሮ በርበሬ ነው። እንግዲህ በርበሬ ነው ሽሮ ብዙ ሰው እየመሰከረለት ነው ቅመሱት ላለ ውዶች። ብዙ እህቶች አሁን እየገዙኝ ያሉት በርበሬውን ሽሮውንም እየቀመሱ ናቸው። እና አሁን ትንሽ በርበሬ ተወዷል ሀገራችን ላይ እስከ አንድ ሺህ ዘጠኝ መቶ ብር ከዚህ በታች የለም። እዚህ ደግሞ በውድ ሲባል እንዴት በውድ ትላላችሁ ለምትሉ እህቶች ያገር ጠይቁ፣ አንድ ሽሮ በርበሬ ስንት ነው የሚገዛው?

ለምን እናንተም ትጠቀማላችሁ። ሀፋዝ አልሰራም፣ እንደገናም ደግሞ በዝቅተኛ ደሞዝ አልሰራም ለምትሉ ልጆች እባካችሁ፣ በዚህ ሀገር ሌላው ቆርሶ በሶስት መቶ ብር ቢሰራ ራሱ ሀገራችን ከሄደ አሁን የአንድ ዶክተር ወይም የአንድ አስተማሪ ደሞዝ ነው ማለት ነው። ስለዚህ ብር ካንመርጥ ብር ካንመርጥ፣ እንደገናም ደግሞ ጣፍታችሁ ለምሰሩ እህቶች፣ እንደውም በዚሁ አጋጣሚ አንድ መልዕክት ማስተላልፈው ነገር አለ ጠፍታቸው ለምትሰሩ እህቶች ምግብ የለም ለምትሉ እንደሆን ይዛችሁ ግቡ። ዱቄት ይዛችሁ ክዱ፣ ዳቦ ጋግሩ። ወላሂ ራብ እንኳን ዳቦ አይደለም ብዙ ነገር ያስፈላል። ሰዎቹ ጥሩ ተሆኑ፣ በምግብ አትጣሉ። አስመጡ በራሳችሁ ብር አምሳ ኪሎ ዱቄት ራሱ ስንት ብር ነው የሚገዛው? እንኳን ይሄ ቀላሉ ማለት ነው። በአስራ ሁለት ብር እኮ አስራ ሁለት ኪሎ ዱቄት ትገዛላችሁ። ዳባችሁ ንግግር ሸንሸን እያደረጋችሁ ያቱን እያፈላችሁ ተወጡ ጊዜ እስኪያልፍ አባት ገብሬ ይዛው ማለት ነው። እንደውም ደግሞ እኔ በሺ ሁለት አልሄድም በአንድ ሺህ አልሄድም። እኔ ብዙ አመት ኖር ያለው ለምትሉ እህቶች ደግሞ እባካችሁ እናንተ በአንድ ሺ ብር ቢሆን ሂዱ። ለምን እስከ አመት የተቀመጡ ልጆች አሉ። በአመት አንድ ሺ ብር ቢጠራቀም ስንት እንደሆነ ታውቃላችሁ? አስራ ሁለት ሺህ ሪያል ነው። አመት ሙሉ ስራ ፈቶ ተመቀመጥና በአንድ ሺህ ብር ከመሄድ ማንኛው ነው የሚሻለው? እናንተ ራሱ በኮሜንት ንገሩ። ስራ ባገኛችሁ ስራ ሄዱ። ስራ ላይ ሆናችሁ ስራ አፈላልጉ። በቤት ተቀምጣችሁ ሶስት ወር፣ አራት ወር፣ ስድስት ወር ስራ ፈቶ ተመቀመጥ፣ ስድስት ወር በአንድ ሺህ ብር ከመስራት ማንኛው ነው ሲ ይህን ነገር ኮሜንት ላይ ጻፉልኝ። እናንተ ስራ ተምረጡ እያለሁ ያመጣንበትን አላማችንን አንርሳ። አላማችንን መርሳት የለብንም። እኛ የገጠር ልጆች አይደለንም? እንግዲህ የከተማ የከተማ ካላቸው የገጠር ልጅ ግን አረም አረማን እንጨት ሰብረን ውሃ ቀርተን ከብት አክልን የኖር ነው። ዝመታችሁ አፋዘን ሰራም ይህንን ገዝሀን ሰራም አትበሉ። ድህነታችንን አንነርሳ። እኛ የድሀዎች ልጆች ነን። የድሀ ልጅ ባንሆን ሀገራ አንወጣም ነበር።